እሰይ እውልሽ እንደዚህ ቡጭቅ ነው ማርክሽ፣ እንደዚህ ነው። ቅድድ ይዛ ቅጣኝ አትፎክርብኝ። እየነገርኩሽ ነው መቀጣሽ። እየነገርኩሽ ነው መቀብርሽ አትበልብኝ ሰው፣ አትንጣጣ ወንድ ልጅ አያወራም። ወንድ ልጅ አያወራም ሰውዬ። እኔ ግን እየነገርኩ ነው። እንደዚህ የምቀልሽ ነው የምልሽ፣ ሴትዮ። ወንድ ልጅ አያወራም። ዝም ብለህ እንደ እብድ ቁጭ በል። ወንድ ልጅ አያወራም ሰውዬ። አንደኛ ቅጣት የፈጠነ ነው። ቅጣት የምትወስድ ፈጣሪ ሆይ ያዝልኝ፣ እንትኖቹን ያዝልኝ ፈጣሪ። በህሊና ጸሎት ነው የምንሄድበት ተፈጣሪ ሁዬ ቀስቴን እንዲፈረስ የመዳን ያለ ማንጫ አይታወቅም። ጋይስ እሺ፣ አንደኛ ቅጣት በርበሬ ገና ነው ለካ ታይሚንግ። አንደኛ ቅጣት በርበሬ ኮልጌት ሁለተኛ ቅጣት ማንንም ለማንሱ። እሺ ሁለተኛ ቅጣት እህ ታውርት ገባደኛለክ በሻምፑ እያኮረፍክ ማለት ነው። ሶስተኛ ቅጣት ሶስተኛ ቅጣት ደግሞ አሁንም ሜታችን የቱን ቲሸርትህን ቅድጅ አረበም ማለትስ። አራተኛ ቅጣት አራተኛ ቅጣት ጸጉርህን አይ ጸጉር ምናምን ይደምብልሃል

እንዴ፣ ነው ሳሙስ ማወጣ አለ ወይስ የለውማ? እንደው ይሄው ግን እኔ ሳሙና በልቼ ግል ልንገር። እስካሁን ድረስ ምግብ ገና ቅድም እየበላ ምግብ መብላት አትችልም። ምላሴ ይቆስላል። ምንም አይነት ምግብ መብላት አትችልም። ያው ዘይት አላልኩም። በርበሬ ኮልጌት ጥረጨው።

ወንድም እየሞተ ነው። ቢው ቆይ፣ ምን አደርግበት እንጂ ምን ነው ነው? እስኪ ቼክ አድርገው፣ አሁን ቆጥሯል።

ታፕ ስክሪን ደብል ታፕ ጋይስ፣ ታፕ። የህሊና ጸሎት እናደርጋለን ወንድች። የህሊና ጸሎት ፈጣሪ ሆይ ፈጣሪ ሆይ ባከነ ባከነ፣ ግፍተሮች ያዝልኝ። እኔ በአንተ አቅም ምኖር ነኝ